የምንወዳልት የእግዚአብሔር ሴት እናታችን ጅማወርቅ መሪያ እናታችን ናት። እህታችን ናት። መጋቢያችን ናት። መልእክተኛችን ሐዋርያችን አሜን ኢየሱስ ጌታ አሜን ደግሞ ነብያችን አሜን ሁሉን ጸጋ ሰጥቷል በእሷ ውስጥ አልፎ የጠላት ድንበር ተመጥቶ አለው በይወት አሜን አለን በይወት አሜን ገና ታገደክ ያለ አሜን በአንቺ ዙሪያ የሚመደብ በጤናሽ ላይ በድሜሽ ላይ የሚመደብ ዘንዶ ቦቷል አሜን ሃሌሉያ በከባድ ቅባት በከባድ ኃይል እግዚአብሔር ሰውን ሞልቶ እንዴት

ኢትዮጵያውያን ወንድሞቻችንና እህቶቻችን ሰላም ለእናንተ ይሁን። አሜን። በኢየሱስ ክርስቶስ አዳኝ ነው። አሜን። ኢየሱስ ከሞት ያድናል። አሜን። ኢየሱስ ከሲኦል ያድናል። አሜን። ከሰማያ ሰማያት የወረደው ከድንግል ማርያም የተወለደው ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ያድናል። አሜን። ክብር ለእግዚአብሔር ይሁን። አሜን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ናዋር ዮሐንስ ምዕራፍ አራት ወዳጆች ሆይ፣ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር ነው። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና በዓለም ካለው ይልቅ በእኔ ያለው ታላቅ ነው በሉ። በዓለም ካለው ይልቅ በእኔ ያለው ታላቅ ነው አሳይቷል። ታላቅነቱ አሜን፣ አሜን፣ አሜን። አይተናል አሜን። ሞት ያድናል፣ ሲኦል ያድናል። ኢየሱስ ጌታ ነው ከሞት ያድን አይተናል። ሬ እንዲመሰክር እንደገና እግዚአብሔርን አዳኝነት እንዲመሰክር ያደረገው ከሞት ያዳነው ኢየሱስ ነው ጣቸዋል ኢየሱስ ጌታ ነው። አሜን እነርሱ ከዓለም ናቸው፣ ስለዚህም ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ እግዚአብሔር ያልሆነ አይሰማንም። የእውነት መንፈስና የስህተትን መንፈስ በዚህ እናውቃለን። ወዳጆች ሆይ ፍቅር

እርሱም እንደምኖረሱ በእኛ እንዲኖር በዚህ እናውቃለን። አሜን። እኛም አይተናል። አባትሪዱን የዓለም መዳኒት ሊሆን እንደላከው እንመሰክራለን። አሜን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል። አሜን። እርሱም በእግዚአብሔር ይኖራል። አሜን። እኛ እግዚአብሔር ለእኛ ያለው ፍቅር አውቀናል። አሜን። አምነንማል። አሜን። እግዚአብሔር ፍቅር ነው። አሜን። ፍቅር የሚኖር በእግዚአብሔር ይኖራል። አሜን። እርሱ ይኖራል። የፍርድ ቀን ድፍረት የሆነ ፍቅር በዚህ ከእኛ ጋር ተፈጽሟል አሜን እርሱ እንዳለ እኛ ደግሞ እንደዚሁም በዚህ ዓለም ናሜ እ ቅጣት አለውና አሜን የሚፈራ ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናል እኛም እንወደዋለን አሜን ማንም እግዚአብሔርን እወዳለሁ እያለ ወንድሙ እንዲጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይቺ ትእዛዝ ከእርሱ አለች። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ አዳኝ ነው። አሜን። ኢየሱስ ከሞት ያድናል። አሜን። ወደዚህ ወደ አዳኝ ወደ ኢየሱስ እንጠራቸዋለን። አሜን። ኢየሱስ ፍቅር ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ያድናል። አሜን።